ሰላም ሰላም ማሮች ውዶቹ የቤት ሹ ቤተሰቦች፣ ላይክ ያላረጋችሁ ላይክ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ የመዳብ ቅመም ከስደት መልስ ሱቅ ከፍታለች። ማን ቤቲ ሹ። እንግዲህ ከስንት ስቃይ በኋላ ከስንት ፈተና በኋላ ለዚህ አብቅቶኛል፣ እግዚአብሔር ይመስገን። ላይክ ሸር ሰብስክራይብ እያደረጋችሁ ቤቱን ሞቅ ደመቅ አድርጉት። የሱቁ ምርቃንም እያንዳንዳችሁ አንዳንድ ልብስ ማዘዝ ትላለባቸው ተዛዝኖች ሰምታችኋል እና እዚህ ጋር እያስተካከልኩ ነው። በጣም ደክሞኛል። ዝብርቅልቅርቅ ብሎ ነበረ። እንዳጠይቁኝ ድካሙን ነገር እንዳጠይቁኝ። ደስታውም አለ፣ ድካሙም አለ፣ ልፋቱም አለ፣ ልብሱ መዘበራረቁም አለ። እና በጣም ደስ የሚል ታይም ነው። እግዚአብሔር ይመስገን። ሰው አያልቅስባችሁም። ሰው እናንተን ያስለቅሳችሁ። ሰው ካስለቀሳችሁ መቼም አያልፍላችሁም። ሰው እናንተን ካስለቀሰ ግን ይዘገያል እንጂ የፈለጋችሁትን ነገር እግዚአብሔር ይሰጣችኋል እና እዚህ ጋር እንደዚህ አድርግ ያለው ትዕዛዝ ነበረ። ለብቻ እየለየሁት ነበረ። ትናንትና ቪዲዮ የሰራውላችሁ እሱን ይዤ ወደ ቤት ልመጣ አስቤ ነበረ እየሰበሰብኩ ነበርና እንግዲህ እዮቤ እህል መብላት ከጀመረ በኋላ እንደዚህ ሱቄ ላይ እየገባሁ እየመረጣችሁ ትገዛላችሁ። እንደገና ጥበብ ዝም ብሎ የጎንደር፣ የጎጃም፣ የወሎ ያልሆነ እዚህ ጋር እየሰቀልኩት እንድትመርጡ ብዬ ነው። እዚህ ጋር እየመረጣችሁ ስክሪንሾት እያረጋችሁ ማዘዝ ትችላላችሁ። የጎንደር የወሎ ምናምን ምናምን አለ፣ የጎጃም የሸዋ አለ። አጣጥፌ አይታችሁት ከሆነ የቁም ሳጥኑን ከዛ ላይ ደርድሬዋለሁ ማለት ነው። ሽፎን ደግሞ በምትፈልጉት ዋጋ በምትፈልጉት ሳይዝ በምትፈልጉት ነጠላ በምትፈልጉት ከረል አለ፣ በጣም ሽፎን አለ። ማዘዝ ትችላላችሁ። ኦሪጂናል ነጠላ ነው። እንግዲህ ታውቃላችሁ ኢትዮጵያ ልብስ ሲሰፋ ኦሪጂናል ነገር ነው እና ልብስ ስታዙ ደግሞ ቀደም ብላችሁ እዘዙኝ። ምክንያቱም አመት ባልዲደርስ አካባቢ ብቻ እንዳታዙኝ። ቀደም ብላችሁ ካዘዛችሁኝ ጥራቱን የጠበቀ ኳሊቲ ያለው ጽድት ያለ በእርጋታ መልኩ የተሰራ ይሆንላችኋል። ምክንያቱም እኔ በዩቱብ ስለሆነ የምነግደው በዩቱብ ስለሆነ ማሳያችሁ ያለ ፊልተር ስለሆነ ማሳያችሁ፣ በጥንቃቄ ነው ማሰራላችሁ። አሁን እዚህ ላይ በፊልተር ላሳያችሁ ነው። ይሄው ይሄ አያችሁት ከቲክቶክ ነው ያመጣሁትና በፊልተር እንዴት አድርገው እንደሚሸውዷችሁ እንደዚህ ነው። ፊልተር ቲክቶክ ፊልተር ባታደርጉም ራሱ ፊልተር አለው ቲክቶክ ማለት ነው። እና እኔ አሁን የቲክቶክን ያመጣውላችሁ ለእናንተ ብዬ ነው። ለምን ልብሱን እንድታዩት እንድታውቁት ብዬ ነው። እና በዩቱብ ሲሆን ኦሪጂናል ነው። እኔ ደግሞ ቀጥታ በዩቱብ ካሜራ ነው መቀርጽላችሁ እንጂ በሌላ ነገር ቀርጬ ወደ ዩቱብ አላመጣላችሁም። እዚጋ አሁን መጨረሻ ላይ እንደምታዩት ይኸው የቲክቶክን ያመጣውላችሁ እንድትረዱ ነው። እንዲህ የቤት ልብስ ለምንድነው? ሌሎች እኮ ንጥት ያለ ነው ምናምን፣ ያጥበረብራል ምናምን ብላችሁ መቶላችሁ ፊስታሉን ስትከፍቱት ሌላ፣ ቪዲዮውን ስታዩት ሌላ። ስለዚህ እኔ ውዶች፣ እኔ መልካም እህታችሁ ነኝ፣ ምስኪን እህታችሁ ነኝ፣ የተገፋው እህታችሁ ነኝ። አበረታቱኝ። በቃ ባትገዙ እንኳን ቪዲዮውን ላይክ፣ ሸር ሰብስክራይብ ያላረጋችሁ ይህን ቪዲዮ እያያችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ አሳድጉ። ሰው ግድ ስለገዛ አይደለም፣ ግድ ኦርደር ስላደረገ አይደለም። እንደገና ልብስ ልብስ ነው። ከሌላ ከምታዙ ከኔ ያዘዛችሁ ሱቄ እዚ የበለጠ ሞቅ ሞቅ ባረገው የመዳብ ቅመሞች ራይ ነው መሆኑ እንግዲህ የተገፋችሁ ሰዎች፣ የታመማችሁ ሰዎች፣ ልባችሁ የደማ ሰዎች፣ ገንዘባችሁን የተነጠቃችሁ ሰዎች፣ ያለቀሳችሁ ሰዎች እኔ ራይ ሆናችኋለሁ። እኔ አለቀስኩ፣ አሁን ሳቅኩኝ። እኔን ያስለቀሱኝ ሰዎች ደግሞ የውሃ ሽታ አሁን አቀርተዋል። እኔ ስለነሱ እነሱ ላወራ አይደለም፣ ትምህርት እንዲሆናችሁ ነው። ስለዚህ ሰው ይበድላችሁ እንጂ ሰውን በፍጹም እንዳትበድሉ፣ በፍጹም በፍጹም በጭራሽ በቅ የእናንተ ነገር ይውሰዱ ከተመኙት ተመኝተዋል፣ ይውሰዱት። እናንተ ግን የሰው ነገር በፍጹም እንዳትመኙ፣ ምክንያቱም ሰው አላየነም ብላችሁ እግዚአብሔር ላይ ላይ ሆኖ ያያል፣ ዙፋኑ ላይ ሆኖ ያያል፣ ይፈርዳል። ደግሞም ሩቅ አይደለም በቅርብ ነው የሚፈርደው። በቅርብ እየፈረደ እያሳየን ነው አልጋ በሽተኛ እያደረገ ገንዘባቸውን እያዩ እንዳይበሉ እ በመኪና አደጋ እየደረሰባቸው ምግብ የሚበሉትን ትተው መድኃኒት እየበሉ ብዙ ነገር እያየን ነው። በሰው ላይ ክፉ ነገር ያደረጉ ሰዎች ሀብት ይሰጣቸዋል፣ ጤና አይሰጣቸውም። እግዚአብሔር መስኪን እኔ 2015 እስከ 2016 አልቅሸ ነበር 2017 መሳቂያ ሆነ የኔ ጊዜ እምስቅበት ሆነ መጀመሪያ በቤት ባረከኝ ከዛ ቤቴ ውስጥ እምስመው በልጅ ባረከኝ ከልጅ አልፎ ተርፎ ደግሞ የተነጠኩትን ስራ የተቀመውትን ሀብት በተዘዋዋሪ እንኪ ይሄ ያንቺ ነው ብሎ እግዚአብሔር ሰጠኝ ለምን ሰው ቢሰጥ ሰው መልሶ ይጠይቃል፣ ግን እግዚአብሔር ያያላ እንዴት እንዳመጣሁት እንዴት እንደተነጠቅኩ እንዴት እንዳለቀስኩ ያውቃል። እንዴት እንደተገፈሁ እንዴት እንደተበደልኩ ስለሚያይ እግዚአብሔር ካሰኝ፣ እግዚአብሔር ይመስገን። ስለዚህ ውዶችዬ፣ እዘዙኝ ፎቶ እየለበስኩ እኔ ራሴ ፎቶ እየለበስኩ እልክላችኋለሁ አለው እንደገና። አንዳንድ ልብስ የምትፈልጉ ቪዲዮውን ፖስት ላችሁ እስክሪንሾት እያደረጋችሁ ወደ እኔ እንድትመጡ ነው። ይሄ አሁን ለብሼ የማሳያችሁ የልጅቷ ፍቃድን ጠይቄ ፍቃዷን ጠይቄ ቪዲዮ አድርገሽ እኔን ማየት ስላለብኝ ቪዲዮ አድርገሽ አሳይኛለች። በዩቱብ ቪዲዮ አድርገሽ አሳይኛለች። እስኪ በቲክቶክ በፊልተር አድርገሽ አሳይኛለች። እሷ የላከችልኝ የፊልተር ነበረ። ከዛ የላከችውን ቪዲዮ ፊልተር አየሁና ራሱን ፊልተር ሳድርግ ልብሱን በጣም ወደዋለች። በጣም ተደስታለች። በጣም ዋው ቤትዬ ምን ይሻለኛል ምናምን አለች። በጣም ተደሰተች። ይውላችሁ፣ እናንተ እኮ ወደዳችሁን ጠላችሁም፣ ይቀስ እያለ ልብሱ እኮ ይሄዳል ይሸጣል ግን ስትሸጡ ኦርደር ሲያደርጋችሁ ሰው ደስተኛ ሲሆን እናንተም ስራችሁ እየጨመረ ደስ እያላችሁ ሰው በሰው ሰው እየመጣ እንዲ ከዚች ዘዙ ልብሷ እኮ ጥሩ ነው፣ ልብሷ አሪፍ ነው፣ እንዲህ አድርጋ ደረሰችልኝ፣ ቤተሰቤን አለበሰችልኝ፣ እህቴን አለበሰችልኝ፣ ልጄን አለበሰችልኝ፣ ይሄው ከሷ፣ ይሄው ቁጥርሽ፣ ይሄው ቁጥሯ፣ ይሄው በዚህ ደውይ፣ እናናግራት፣ ይሄው ዋሳብ ላይ አውሪያት ስትባሉ ደስ አይልም። በጣም ብዙ ደንበኛ ነው ይዛልኝ የመጣች። ትናንትና የፖሰትኩት ቪዲዮ ስምንት መቶ ሳይገባ ሰባት መቶ እያለ የመጣ ሰው ልነግራቸው አልችልም ይህ ምንድን ነው መባረክ ነው በቃ እናንተም ደግሞ እንዴት እንደተገፈው እንዴት እንደተሰቃየሁ እንዴት እንዳለቀስኩ እንዴት ልቤ እንደቆሰለ ስለምታውቁ ቀጥታ ስለ ልብስ ስፖስት ኦርደር ነው ያደረጋችሁኝ እግዚአብሔር ይስጣችሁ ትርፍርፍ ያለውን እንጀራ ይስጣችሁ ከመዳብ ኩሽና አውጥቶ የራሳችሁ የሆነ ህይወት የራሳችሁ የሆነ እንጀራ የምታስቡበት የምትጨነቁበት ሀብት ይስጣችሁ